በሃይማኖት የሚደራደር ሰው አይደለሁም። መታችሁ ሂጃብ ስለማታረጋ እሷማ መቀየሩ አይቀርም። በእኔ ስም አካውንት ተከፍቶ የተለያዩ በቤተ ክርስቲያን መዝሙር የእኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለው እና ፖስት እየተደረገ ነው ያለው በጣም ብዙ ሰው ሼር በጣም ማየርን በጣም እያስጨነቃት ነው ይ ነገር፣ ምክንያቱም እሷን የሚያገኘው አሰቦች በሙሉ ምንድን ነው ምንድን የተፈጠረው ብለው በጣም ብሰው እየጠየቃት ነው ያለው እና እሷም እየተጨናነቀች ነው ያለችው። እኔ እንደውም ብዙ ምንም አል እስካሁንም ምንም አልመሰለኝም፣ ምክንያቱም በየጊዜው እየመጣውን የዚህ ጋር ራሴን ፕሩፍ ማድረግ አይጠበቅብኝም። ግን አሁን ትንሽ እየከፋ ስለሆነ ማለትም እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም ከዚህ ከአንድ ነጥብ ዘጠኝ ሚሊዮን ፎሎወር እና ሮዚ ፍሎግ የሚላለኝ መቶ ሺ የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም። እና እኔ አርለውም የምለቀው እና ደግሞ በኤዲት ነው መስቀል ላይ የተደረገው ምናምን የሚያደርጋቸው ነገሮች ሙሉ ከእኔ ቪዲዮዎች ላይ ነው የሚወጡት። እኔ ቪዲዮ ፖስት ካደርኩት ላይ ነው ስክሪንሻት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለም። እና የአካውንት አካውንት እኔን አይወክልም። ፕሊስ ፕሊዝ፣ እባካችሁ እንደዚህ እያደረጋችሁ ያላችሁ ሰዎች አቁሙ። እሺ። አሰላሙ አለይኩም ወረህመቱላ ወበረካቱ። ውድ ቻናል ላይ ቤተሰብ ሰላም እንዴናችሁን? ዳነኛ አልሐምዱሊላ። ዛሬ ማቴናል ላይክ፣ ሼር፣ ስብስክራይ ማድረጋችሁን እንዳትረሱ እንግዲህ ዛሬ ይዤላችሁ የመጣሁት ሮዚና ዩቲ ነው። ሮዚ ያው በመግቢያ ያለችውን ሁሉ ሰምታችኋል ማለት ነው። እኔም ብዙ ጊዜ በእርግጥ ኮሜንት ምናምን ባል ጽፋትም በቶክቶክ ብዙ ጊዜ አይቼ ምንድን ነው ይቺ ልጅ ያን በቃ አይደለም እልነበረ ምክንያቱም በራሷ አስሚና የራሷን አካውንት በሚመስል ነው የእሷን ፕሮፋይል እና የእሷን ስም ተጽፎበታል። የተወሰነ ወደ ሰማንያ ሺህ ወይም ደግሞ ሰባ ሺህ ምናምን እንደዚህ አለው ፎሎወር ማለት ነው፣ ሮዚ የሚትቀናበርበት ቻናል ወይም ደግሞ የቶክቶክ ፔጁ ላይ ማለት ነው። እና እኔም ብዙ ጊዜ የራሷ ሲመስለኝ ነበረ ብዙ ቪዲዮቹ በቃ ሙሉ ቪዲዮ ማለት ይቻላል ሙሉ ቪዲዮ የእሷ ብቻ ነው የተቀናበረ ደግሞ በመዝሙር ነው። በሙሉ ቪዲዮ ደግሞ መስቀል ለብሳለች እና በራሷ በቃ የለበሰችው ነው የሚመስለው። እና ሮዚ እውነት እምነቷን ቀይራ ነው ወይንስ ችልግ ድራማ ማስራጅ ጀምራለች እያልኩ ነበረ እና ከራሷ አንደበት እንደሰማችሁ እኔ ባለባበሴ ደካማ ሊሆን እችላለሁ፣ በዲኒ ደካማ ሊሆን እችላለሁ። ምናልባት እስልምና የሚከላከለውንም የሚፈቅደውንም ለይቼ እያደረግኩኝ እያተግበርኩኝ ላልሆን እችላለሁ፣ ግን በእስልምናዬ አልደራደርም እና መቼም እኔ እስልምናዬን አልቀይርምን እና ለምንድነው በእኔ ስም ወይም ደግሞ በእኔ ፎቶ የምትነግዱ ብላ ከአንድ ሁለት የምናው መልስ የሰጠችውን ለማውረት አንድ ጊዜ ላይ ገብታ መልሰታ ነበረ። ብዙ ሰው ቤተሰብ ደውሎ ማዘሯንም እያስጨናነቁ ምንድነው፣ ልጅቷ ለምን ይህን ያክል እምነቷን ቀይራ ነው ምናምን በሚለው እናቷም እየተጨነቀች እንደሆነ እና ብዙ ሮዚን የሚያውቃት ሰው ደግሞ ሮዚ ከእስልምና ወደ ክርስትና እንደሄደች አድርጎ ነው የወሰደ። ምክንያቱም ፔጁ በእሷ ስም ስለሆነ አድጓል። ሁሉም እየመጣ እውነትን ውሸት ነው ለማለት ለመለየት ስፈልግ ሁሉም ፎሎ እያደረገ ፎሎሩን ወደ ሰማንያ ወደ ምናምን እንደዚህ ሄደዋል ማለት ነው። ሰማንያ ሺህ ምናምን እንደዚህ ሄደዋል። ብቻ ሮዚ እኔ በሚቀናበሩት ሰዎቹ ላይ አዎ፣ ምክንያቱም ለምን ታቀናብራላችሁ? የራሳችሁን ሕይወት ኑሩ ማለት ፈልጋለሁ በመጀመሪያ ደረጃ ምክንያቱም እምነቱን የሚወድ ሰው በእምነቱ አይቀልድም። በሚቀናበሩትም በእርግጥ ነጽባለኝ ምክንያቱ መቀናበር የለባችሁም። በእንደዚ አይነት ጊዜ ዙሪያ ልክን እምነት ላይ እምነታችሁ ክብር ኑራችሁ ማለት ይፈልጋል እና ምናልባት ከሚቀናበሩት አንዱ ይህን ቪዲዮ ላይ ስለምችል በሚቀጥለው ሮዚ ነው እዚ ጋር ሮዚ እና ዩቲን ነው መውቀስ እፈልገው እናንተ እውነት ያኒ ሙስሊም ሴት ነኝ ካላችሁ በመጀመሪያ እናንቴ በከፈታችሁት በር ነው የፈለጋ ሰው ገብቶ እናንቴን በፈለጋ ስም ማጥራት የምችለው በመልካምም በመጥፎም ይሁን፣ ከዚህም የባሳ ነገር ነገ ይመጣል። ይሄ ደግሞ እናንተ በፈቀዳችሁት መንገድ እያለፋ ስለሆነ እያሰቡ ማለት ነው። እና በእምነታችሁ ጠንካራ ላትሆኑ ትችላላችሁ። ምናልባት ሁላችንም ላንሆን እንችላለን ግን እንደዚህ መሆን ጥሩ አይደለም ብዬ ነው ያስበው። እና መጀመሪያ ደረጃ ራሳችሁን ማስከበር አለባችሁ። ራሳችሁ ናችሁ አለባበሳችሁን፣ ቢያንስ አለባበሳችሁን የእስላም ሴት አለባበስ ማልበስ አለባችሁ። ቢያንስ ጸጉራችሁን መሸፈን አለባችሁ። እና ጸጉራችሁን ከፍታችሁ፣ ደረታችሁን ከፍታችሁ ራቆታችሁን እየሄዳችሁ ነው። ቀየራችሁ አልተቀየራችሁ ለመባል እዚህ ጋር እኛ እንኳን ማፍረድ አንችልም። እውነት ስረስ እውነት ስለማውራ ስንፈልግ ማለት ነው። እና አሁን ሮዚ በጣም አለባበስሽ በእርግጥ አይደለም ለሙስሊም ሴት ነኝ የምትለው በክርስቲያን ራሱ እንደዚህ መልበስ እየቀፋ በቃ እየቀፋል ብዬ ነው ማስበው እንደ ራሴ ከሆነ በቃ ሴት ልጅ ትልበስ ትሸፈን በቃ ሴት ልጅ ለማገላለጥ አይደለም፣ ያኔ ማገላለጥ ክብሯ አይደለም። መሸፈን ነው ክብሯ፣ ማልበስ ነው ክብሯ። እና ቢያንስ ከዚህ ድርጊታችሁ ዩቲና ሮዚ ብትወጡ ጥሩ ነው። ሙት እናንተን ማክሮ የሚመጣ አታስመስሉት። ሮዚ ብዙ ጊዜ አላህ የፈቀደ ጊዜ ትላለች። አላህ የፈቀደ ጊዜ እያልሽ ሙት እኮ አንቺ ወጣት ነሽ፣ እስከምታገቢ እስከምትወልጂ እና ወደ ልብሽ እስከምትመለሽ ብሎ ተራ ምጠብቅሽ አይደለም። ሙት በማናኛውም ሰዓት በማናኛውም ጊዜ ሊወስድን ይችላል። ስለዚህ ቢያንስ ትንሹ እንኳን ሀያ የሚባል ነገር ኖራችሁ አክላቃችሁ ማለት ነው እች የፈለግነው ብንሰራ የፈለገን ብንገነበት የፈለግነው ነገር ብንሰራ ጥሌ ነው የምንሄደው? ህዝን ምንሄደው ስራችን ብቻ ነው ዛሬ በሰው ፊት ለመቆም የምትፈሩትን አካላችሁ ነገ በአላፊት ደግሞ ትጠየቃላችሁ እና ለዛሬ ዱንያ ለዛሬ ጥቅም ዛሬ ኑሮን ለመሻሸል እያላችሁ ተገላልጣችሁ ለብሶ እኮ ኑሮውን እያሻሸለ ስንት አለ? ለብሶ እየሰራ ሀገሩንም ይመራል። ለብሶ እየሰራ ከራሱ አልፎ ቤተሰቦቹ ያስተዳድራል። መልበስ ሂጃብ እኮ ማልበስ እውቀትን አይሸፍንም። ጸጉሩን ብቻ ነው የሚሸፍነው፣ ጸጉራቸውን ብቻ ነው የሚሸፍነው። ሙሉ ልብስ ማልበስ ስርዓት ነው እንጂ ከምንሰራቸው ስራዎቹ አይገድበንም። ሮዚ ብዙ ጊዜ ራሴን ለመቀየር እና ኑሮዬን ለማሻሻል ብዬ ነው እንደዚህ አይነት ላይፍ ውስጥ የገባት ብላ ታወራለች እና መገዳደጥ እኮ ኑሮ ነው፣ አያሳልፍም።